ሰላም የክርስቶስ ቤተሰቦች፣ የክርስቶስ ጸጋና ሰላም በያላችሁበት ይሁን ድረስ እያልኩኝ እንደ እግዚአብሔር ቅዱስ ፈቃድ መጽሐፍ ቅዱስን መሰረት በማድረግ እንዲሁም ደግሞ መንፈስ ቅዱስን አጋዥ በማድረግ እንማማራለንና ከቃሉ ጋር አብረኑን አስተማሪው መንፈስ ቅዱስ ነውና፣ ክፍል 33 የማርቆስ ወንጌል። ጸሐፊው ማርቆስ የተባለ ዮሐንስ ነው። ይህም የቀደሙትን የቤተ ክርስቲያን አባቶችን ይህን ወንጌል ለሮማውያን በ60 ዓመተ ምህረት ገደማ በሮም ሳይጻፍ እንዳልቀረ በጠቁመዋል። የተጻፈውም ሮማውያን ክርስቶስ የእግዚአብሔር ልጅ መሆኑን እንዲያምኑ ነው። ወንጌሉ ሮማዊ የሆነውን የመቶ አለቃን እንዴት እንዳመነ ይተርካል። ብዙዎቹ ማርቆስ የሐዋርያው ቅዱስ ጴጥሮስ የመንፈስ ቅዱስ ልጅ ነው፣ ይህንም ወንጌሉ ጴጥሮስ ያስተማረው ወንጌል ነው ይላሉ። የማርቆስ ወንጌል ከሌሎች ወንጌላት አጭር ነው። ምክንያቱም የጌታን ልደት ባለመጻፉ፣ ከብሉይ ኪዳን ባለመጥቀሱ፣ ብዙ የክርስቶስ ትምህርቶችና ምሳሌዎችን ባለመመዝገቡና ስለ ትንሣዔው በአጭሩ የሚተርክ በመሆኑ ነው። ሮም ሆኖም ግን የክርስቶስ ተአምራትና ሌሎችንም ታሪኮች በረጅሙ ህያውነት ባለው አገላለጽ ተርቋል። ይህም ብዙ ጊዜ ወዲያውኑ በሚለው ቃል ይታያል ወዘተ። ኢየሱስ ክርስቶስ ሁል ጊዜም በስራ ላይ ላይ የሚገኝ ያገለግልም፣ ነፍሱንም ለብዙዎች ቤዛ አድርጎ ሊሰጥም የመጣ መሆኑን በዚህ ወንጌል ተብራርቶ እናገኛለን። በዚህ ወንጌል ትኩረት የሰጣቸው የሚከተሉት ናቸው ክርስቶስ የእግዚአብሔር ልጅ መሆኑን በተለይም ሮማውያንን ይህንን አምነው እንዲቀበሉትም የኃይልን ሥራ በሰፊው ተመዝግቧል። ክርስቶስ ሰው መሆኑን የሰው ልጅም ተብሎ ራሱን ጠራ። የኢየሱስ ሰብዓዊ ስሜቶችን ተመዝግቧል። ክርስቶስ ለመሞቱ መምጣትና የሕማማቱን ሳምንትም በሰፊው ይተርካል። በተጨማሪም መሥዋዕትነት ለደቀ መዛሙርቱ ምሳሌ መሆኑን ጊዜ ከመድረሱ በፊትም መሲነቱን አለመግለጡን ያመለክታል። የማርቆስ ወንጌል አከፋፈል እንደሚከተሉት ባሉ ጌታ በገሊላ እየተመሰገነ እንዳስተማረ፣ ተቃዋሚዎች እንደተነሱበት፣ ጌታ ወደ ኢየሩሳሌም እንደተጓዘ፣ በኢየሩሳሌም እንዳስተማረ፣ ስለ ጌታ ሕማማትና ትንሣኤው ባጭሩ ይተርቃል ማለት ነው ያስተማረን የመከረን የአባቶቻችን አምላክ ስሙ ከዘላለም እስከ ዘላለም የተመሰገነና የቀበረውን የከበረውን ወስ ባለ እግዚአብሔር ይቆየን